ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም ይመኛል። አወል ሰሪንጋ የግብርና ፕሮግራም። ዛሬ ይዤ የመጣሁት ከበሬ ማድለብ ጋር ተያይዞ የሚነሱ ነጥቦችን ላካፍላችሁ ነው። በኢትዮጵያ የበሬ ማድለብ ስራን ወይም የስጋ ማምረት ስራ ከመጀመራችን በፊት ትኩረት ማድረግ የሚገባን ወሳኝ ነጥቦች ምንድናቸው? የሚለውን የሚመልስ የበሬ ማድለብ ስራ ወይም የበሬ ስጋን ማምረት ትኩረት ካላደረግንበት ለኪሳራ የሚዳርገን ዘርፍ ነው። ስለሆነም ልክ እንደ ወተት ልማቱ የበሬ ማድለብ ስራ ጥሩ እውቀት ያለው ባለሙያ ከማስፈለጉ ባሻገር ስራውን ከመጀመራችን በፊት ልናያቸው የሚገቡ ወሳኝ ነጥቦችን ማየት የግድ ይለናል። ስለሆነም በኢትዮጵያ የበሬ ማድለብ ስራን ወይም የሥጋ ማምረት ስራ ከመጀመራችን በፊት ትኩረት ማድረግ የሚገባን ወሳኝ ነጥቦች ምንድናቸው? የሚለውን እናያለን። አንድ የመኖ ምንጭና አያያዝ። በዚህ ስር የመኖ አቅርቦት፣ የኢትዮጵያ እንስሳት እርባታ ዘርፍ በተለይ በበጋ ወራት ከመኖ እጥረት ጋር ተያይዞ ከፍተኛ ተግዳሮቶች ገጥሟቸዋል። የተፈጥሮ ግጦሽ፣ የሰብል ቅሪትና የመኖ ልማትን ግምት ውስጥ በማስገባት ዓመቱን ሙሉ አስተማማኝ የመኖ አቅርቦት እንዲኖር ማድረግ ያስፈልጋል። የመኖ ጥራት የእንስሳትን ምርታማነት ለማሳደግ የመኖ ሀብትን ጥራት በማሻሻል ላይ ማተኮር ያስፈልጋል። የውሃ አቅርቦት በቂና ንጹሕ ውሃ ማግኘት ለከብቶች ጤናና ምርታማነት በተለይም ደረቃማና ከፊል ደረቃማ አካባቢዎች ወሳኝ ነው እና ይህንንም ትኩረት ልናደርግ ይገባል። የግጦሽ አያያዝ ከመጠን በላይ ግጦሽን ለመከላከልና የግጦሽ ጤናን ለመጠበቅ ዘላቂ የግጦሽ ልምዶችን ልንተገብር እንደሚገባ ያስፈልጋል። ይህንንም መገንዘብ ያስፈልጋል ማለት ነው። ይህ እንግዲህ በመኖ ስር ያሉ መነታየት የሚገባቸውን ጉዳዮች ነው። ሌላው ሁለት የእንስሳት ጤናና አያያዝ የበሽታ መከላከል የተለመዱ የእንስሳት በሽታዎች የሚያስከትሉትን ኪሳራ ለመቀነስ ውጤታማ የሆነ የበሽታ መከላከያና ቁጥጥር እርምጃዎችን በመደበኛነት ልንተገብር ይገባል። የእንስሳት ሕክምና አገልግሎቶች ወቅታዊ ምርመራን፣ ሕክምናንና ክትባትን ጨምሮ ጥራት ያለው የእንስሳት ሕክምና አገልግሎት ማግኘትን ልናረጋግጥ ይገባል። መኖሪያ ቤትና ንጽህና የበሽታዎችን መከሰትና መስፋፋትን ለመከላከል ብሎም የእንስሳትን ደህንነት ለማረጋገጥ በቂ የሆነ የመኖሪያ ቤት እና የንጽህና አጠባበቅ ሊኖረን ይገባል። የተሻሻሉ ዝርያዎች፣ በተሻለ ደረጃ በአጭር ጊዜ የሚደርሱ በመጠንና በጥራት ከፍ ያለ ምርት ለማግኘት የተሻሻሉ ዝርያዎችን መጠቀምን ታሳቢ ማድረግ ያስፈልጋል። ሶስት የገበያ መዳረሻ እና መሠረተ ልማት በዚህ ስር የገበያ መስመሮችን ወይም መዳረሻዎችን መለየት ያስፈልጋል። ለበሬ ማድለብ ስራና ምርቶች አስተማማኝ የገበያ መንገዶችን ወይም መዳረሻዎችን መለየት የግድ ይለናል። መጓጓዣ፣ ከብቶችን ወደ ገበያ ለማጓጓዝ ቀልጣፋ የትራንስፖርት መሠረተ ልማት መኖርን ልናረጋገጥ ይገባል። መሠረተ ልማትን ታሳቢ ማድረግ የከብት ማድለብን ዘርፍ የተሻለ የሚያደርጉ መሰረተ ልማቶች ለምሳሌ መንገዶች ሊሆኑ ይችላሉ፣ ማከማቻ ተቋማት ሊሆኑ ይችላሉ፣ እንደዚሁም ደግሞ ማቀነባበሪያ ፋብሪካዎች ባሉ መሰረተ ልማቶች መኖርን ታሳቢ ልናደርግ ይገባል ይላል። አራት የአካባቢ ሁኔታዎች፣ የአየር ንብረት የኢትዮጵያ የአየር ንብረት ልዩነት የከብት ምርትን ሊጎዳ የሚችልበት እድሉ ሰፊ ነው። ስለሆነም ልዩ የሆነውን የአግሮ ኢኮሎጂካል ዞን እና ለመኖ አቅርቦት እና ለእንስሳት ጤና ያለውን አንድምታ ግምት ውስጥ ልናስገባ ይገባል። ያው ለከብት ማድለቢያው ወይም ለበሬ ማድለቢያ የምንመርጣው አካባቢ ያለውን አግሮ ኢኮሎጂን ታሳቢ ያደረገ መሆን አለበት። የአካባቢ ለመስኖ አቫይላብሊቲ ጥሩ ነው ወይ፣ ለንሰ ጤና ይመቻል ወይ የሚለውን ሁሉ ከግምት ልናስገባ ይገባል ማለት ነው ቦታ ስንመርጥ ሌላው ድርቅ ነው። ድርቅ በኢትዮጵያ ተደጋጋሚ ፈተና በመሆኑ ለመኖና ለውሃ እጥረት ዳርጓል። ስለዚህ እንደ ውሃ ማሰባሰብና ድርቅን መቋቋም የሚችሉ የመኖ ምንጮችን የመሳሰሉ ድርቅን የሚቋቋሙ ስልቶችን በማዘጋጀት ማዘጋጀት ታሳቢ ልናደርግ ይገባል። ይሄ እንግዲህ በሀገራችን በተለያዩ ጊዜው በተለይ ደግሞ በጣም በረሃማ ባህሪ ባለባቸው እንደዚሁ በተቃራኒው ደግሞ በአገር ደረጃ ጥሩ ጥሩ ዝርያ ካለባቸው አካባቢዎች እንደ የቦረናን ዝርያ በጣም በሰፊው ከምንጠቀምበት ወይም ደግሞ በቦረና የከብት ዝርያ ላይ ትኩረት ተደርጎ ትልቅ መስፋፋት ያለበት አካባቢ የደቡብ ኢትዮጵያ አካባቢ ያሉ የቦረና ከብቶች በሰፊው የሚለሙበት የሚመረቱበትም ሊሆን ይችላል እና ወደ ሱማሌም አካባቢ በጣም ከፍተኛ በተደጋጋሚ የድርቅ መከሰት ይፈጠራል እና የመጨ- የመጀመሪያ ተጋላጭ የሚሆኑት እነዚህ ከብቶች ናቸው እና እዛ አካባቢ ያው ይህንን መሰረት አድርገን ምንሰራበት ሁኔታ ካለ ይህን ታሳቢ ያደረገ ድርቁ ቢከሰት ያንን ማለፍ የምንችልበትን ኦፕሽን ማየት እንደሚገባ ለመግለጽ ያህል ነው። አምስት የገንዘብ አቅምን ግምት መውሰድ ያስፈልጋል። በዚህ ስር የመጀመሪያ ኢንቨስትመንት የከብት የመኖና የእንስሳት ሕክምና አገልግሎት ዋጋን ጨምሮ የበሬ ማድለብን ስራ ለማቋቋም አስፈላጊውን ካፒታል ቀድመን ልንገመግም ይገባል። ትርፋማነት የምርት ወጪን፣ የገበያ ዋጋንና እሴት የመጨመር አቅምን ግምት ውስጥ በማስገባት ትርፋማነትን መገምገም ያስፈልጋል። የገንዘብ ድጋፍ እንደ የመንግስት ፕሮግራሞች ሊሆኑ ይችላሉ። የግል ባለ ሀብቶች ወይም ደግሞ ባንኮች ያሉ ለበሬ ማድለብ ስራን ሊያግዙ የሚችሉ የገንዘብ ምንጮችን ማፈላለግ ወይም ማሰስ ቀድመን ማለት ነው ያስፈልጋል። እንግዲህ እንደነዚህ አይነት ስራዎች በጣም ከፍተኛ የሆነ የኢንቨስትመንት ወጪ ያላቸው ዘርፎች ናቸው። ስለሆነም በእርግጥ አንዳንድ እንደ ልማት ባንክ አይነት የገንዘብ ብድር አገልግሎት የሚሰጡ ባንኮች አሉ። ከዛም ባሻገር በኤንጂኦ ደረጃም ሊሆን ይችላል፣ በመንግስትም ሊሆን ይችላል። አሁን መንግስትም በተለያዩ አካባቢዎች ወጣቶች እየተደራጁ በዚህ በግብርናው ዘርፍ እንዲሰማሩ የሚያደርግ ፖሊሲ አውጥቶ እየተሰራ ያለበት ነገር አለ። እንደዚሁ ደግሞ ይሄ የእንስሳት ተዋጽኦ ላይ ትኩረት ያደረገ ፖሊሲ በቅርቡ ጸድቆ፣ በጣም በርካታ አካባቢዎች ላይ ትኩረት ተደርጎ እየተሰራ ነው እና ይህም አንዱ ሊደግፍ የሚችልበት ሁኔታ ካለ አስቀድመን አሰስ ማድረግ ወይም ደግሞ ያው ፈንዱን ማግኘት የምንችልበትን ነገር ማየት ቢቻል ለማለት ያህል ነው። ይህ እንግዲህ እስካሁን ያው የተለያዩ ጉዳዮች አሉ። በሬን ለማድለብ ትኩረት ማድረግ የሚገባን ማየት የሚገባን ነጥቦችን ነው እሳካፍላችሁ የነበረው። ስለሆነም እንደ ማጠቃለያ እንግዲህ በኢትዮጵያ የበሬ ማድለብን ስራ ወይም የበሬ ስጋን ለማምረት ከመጀመራችን በፊት የመኖ አቅርቦትና ጥራትን ትኩረት ማድረግ አለብን፣ ማየት አለብን። በአግባቡ ማለት በሚፈለገው ደረጃ መኖ ልናገኝ የምንችልበት አካባቢ መሆን አለበት የእንስሳት ህክምናና አገልግሎት ተደራሽነትን እንደዚሁ ታሳቢ ልናደርግ ይገባል የገበያ ተደራሽነትና እንደዚሁ ደግሞ ድርቅንና በሽታ ሊያስከትሉ የሚችሉትን ተጽዕኖዎች ግምት ውስጥ ልናስገባ ይገባል ማለት ነው ዛሬ እንግዲህ በዚህ መልክ ነው የመጣሁት አወል ስሪንጋ የግብርና ፕሮግራም እንዲ እንዲህ እያለ ቀጥላል በሌላ ደግሞ እንደዚሁ በሌላ ሀሳብ እስከምመለስ ቸር እንሰብት ቻው